ርታ ከዚህ ናይጄሪያ ጋር ተያይዛ በህገ ወጥ ወደ ግሪክ ትገባላችሁ አለች። ግሪክ ትገባላችሁ እና ግሪክ ላይ ከዚህ ናይጄሪያ ጋር እየኖረች እየሰራች አፈርድሜ እየበላች እያኖረችው ጽዳትም፣ ምንም ምንም ምንም እየሰራች እሱም እየሰራ አብሮ እየኖሩ ወለደች፣ ወለደች። ንቀቱ ይሰድባታል፣ ያመናጭቃታል። እሱ የሚወደው ነገር ብቻ ነው ቤት ውስጥ የሚገዛው። ምግብ እንኳን ማለት ነው ሁለት አይነት ነገር ቢወዱ ለምሳሌ እሷ ብራውን ብሬድ እሱ ዋይት ብሬድ ቢወዱ ዋይት ብሬድ ብቻ ነው የሚገዛው። እኔ ብራውን ብሬድ ነው የምፈልገው ካለች አርፈሽ። እናት ወይም ብርኮ አለው አጥቶ አይደለም ግን ስለማይፈልግ። ወይኔ ምንድን ነው የሚባሉት እንደዚህ አይነት ሰዎች እናንተን ላለማስደሰት ክፋት፣ ተንኮል በቃ አቅሙ እያላቸው እያለም ሊሆን ይችላል አንዳንዴ ክፉ መዳም ክፉ መዳም። እናንተ የምትወዱት ምግብ ቤት ውስጥ እያለ እናንተ ከምትበሉት ቆሻሻ ላይ ቢደፋ እንደምትመርጠው እንደምትመርጠው አይነት ክፉ መዳም ታውቃላችሁ። ምግቡ ሰራተኛዋ በልታው ከምትደሰት እንዳትበለው ቀድማ ዝባላ ውስጥ የምትደፋው ቆሻሻ ውስጥ የምትደፋው ክፉ መዳም አለቻት። ልክ እንደዛ፣ እንደዛ ማድረግ እየቻለ መግዛት እየቻለ ግን እሷን ላለማስደሰት ፍየል ይላታል። ምን ፍየል ብቻ አሳማ ይላታል። የማይሰድባት ስድብ የለም። ቆሻሻ ይላታል። ምን ይላታል? በቃ ይንቃታል፣ በጣም ይሰድባታል። እንዲህ እያመናጨቃት እየናቃት እየሳደባት ጀለሴ፣ ሁለተኛ ልጅ አረገዘች። ሚኩቤኒ ተቃጠለች። ሁለተኛ ልጅ አረገዘች። ከእንደዚህ አይነት ባለጌ ሁለተኛ ልጅ አረገዘች። በጣም ወጥራ ትሰራ ስለነበረ እዛ ደግሞ ግሪክ ለሚሰራ ሰው ታክስ ለሚከፍል ሰው ምናምን ከመንግስት ወደ ተሻለ ሀገር እድል ይመጣል። እና ወደ ጀርመን እድል መጣላት። ወደ ጀርመን እድል ሲመጣላት እድል እኮ መጣል። እኔ አሁን እሷን ቦን አፌን ዘግቼ ነው ላጥ ብለው እንጂ ና ብለው ይሄን ሰውዬ ወደ ጀርመን መንግስት እድል ሰጠና እንሂድ ሰጠኝ ና አብረን እንሂድ እ አልሄድም እዚህ ምን አጥቼ ምናምን ለማምና ለምና አባብላ ይዘው ወደ ጀርመን ሄደች። አሁን ጀርመን ያሉት ሁለት ወልደው እየተሰደበች እንደ ገረድ ቤቱን እያጸዳች ምግብ እያበሰለች ለት የናይጄሪያ ፉፉ እያበሰለች ሁሉን ነገር እያደረገች ሰርታ የቤት ክራይ እየከፈለች የመብራት የኢንተርኔት ኤቭሪቲንግ ከእሷ ደሞዝ እየተቆረጠ ጽዳት ነው የምትሰራው። እንትን ይሄ ጸጉር የሚታከልበት ክሊኒክ ነው ምንድን ነው የሚባለው? እዛ ውስጥ ጽዳት እየሰራች የሰው ፀጉር የሰው ደም እየጠረገች በምታመጣው ገንዘብ እሱን ይህ ናይጄሪያ እያስተዳደረች እያበላች እያጠጣች ጀለሴ፣ አገሩ ናይጄሪያ ሁለት ቤት አለው። አልነገራትም ነበረ። በአጋጣሚ ነው ያወቀችው እሷ እና ቁማር ታውቃላችሁ? ቢትኮይን ምናምን የሚባል በስልካቸው ቁማር የሆነ እንትን ትገዙ እና በዶላር ከዛ የበለጠ ማትረፍ ምናምን እንደዚህ አይነት ስራ እየሰራ አሪፍ ገንዘብ ሶስት ቤት፣ ሁለት ነበር የመሰለኝ፣ ሶስት ቤት አለው አገሩ። እሷ ኢትዮጵያ አምስት የለትም ሰርታ እሱን ነው የምታበላው እና የምታጠጣው እንደዚያ ገላዋን ሰጥታ አርክታ አስደስታ ምግብ ሰርታ አብልታ የቤት ክራይ ከፍላ ቤት አፍርታ ልብሱን አጥባ ተኩሳ በቃ ገረድም ሚስትም ሆና ክብር እንኳን አይሰጣትም። ፍቅር እንኳን አይሰጣት። ማመናጨቅ፣ መሳደብ ለምን ስትባል ለልጆች ይብይ ሶሪ። እንደዚህ የምትሉ እናቶች ለልጆቻችሁ አጠቅሟቸው። ልጆቻችሁ ነገ ሲያድጉ የእናንተ ጠላት ነው የሚሆኑት። እንደዚህ አይነት ሁኔታ ላይ ለምንድን ነው ያሳደግሽኝ? ስራ ካለሽ ደሞዝ ካለሽ እኔን በሰላም ማኖር እየቻልሽ ለምንድነው ጭቅጭቅ ውስጥ ስድብ ውስጥ ዱላ ውስጥ ያሳደግሽን ነው የሚልሽ የነገ ልጅ ሲያድግ ምን ሶስት ቤት ሶስት ቤት ቢትኮይን ደግሞ እዛ ገንዘብ እንትኑ ስልኩን ፈተሻ ስታይ ይሄ የሚጫወተው ቁማር ላይ ብዙ ብር አለው በዶላር የኔ ብር የእሱ እሱ የሚሰራው ብር ሴቪንግ ነው፣ ለነሱ ለወደፊት ሂወታቸው ሶስት ቤት እኮ ናይጄሪያ በራሱ ስም ነው ያለው በቤተሰቡ ስምም ስሙ ዩሲ ሃው እንዴት ብልጥ እንደሆነ እንትን። ገላችን ይቆጠር እንዴት አይቆጠርም? ኦፍ ኮርስ ይቆጠራል። ጉልበት፣ ገላ፣ ገንዘብ፣ የሁሉ ነገር እሷ ሰታ፣ እሱ ምን ሰጣት? በዘኔ ምን ሰጣሽ? ኝዳታል የሁሉ እጠ ምን ፈልጎ ነበር? ሳምባዋን ኩላሊቷን ፈልጎ ነበር። ከዛ ገንዘቡ እኔ የምሰራው ገንዘብ ለወደፊት ህይወታችን ነው የሚቀመጠው፣ ለወደፊት ህይወታችን የእሷ ጉልበት ዛሬ ይበላል ይበላል ይበላል። ሲበቃው ፈቶ ጥሎ ሀገሩ ገብቶ ናይጄሪያ የራሱን ዜጋ ሚስት አግብቶ ሀገሩ ላይ ሀብታም ሆኖ እሱ ፍልስስ ብሎ ይኖራል። እሷ ጉልበቷ፣ ልጅነቷ፣ ሴትነቷ ኤቭሪቲንጓ የእሱ መወጣጫ መሰላል ሆነች ማለት ነው። ዩሲ አብዛኛው ሴቶች በሞኝነታቸው ይህንን ነው የሚያደርጉት ስትመክሯቸው። ያው እኔ እንደዚህ አይነት ሴቶች ነው እየመከርኩኝ እያነቃሁኝ ከእንደዚህ አይነት ህይወት እያወጣ ያለሁት ለዚህ ነው ፎቴን እየለጠፉ በየቦታው ወንዶች የሚሰዱኝ። ሴቶች ተው፣ የወንድ መጠቀሚያ አትሁኑ። ብልጡን እኩል ለምን ሲባል ያንተ ደሞዝ ለወደፊት ይቀመጣል፣ የኔ ደሞዝ ይበላል ዛሬ። የኔ ጉልበት፣ የኔ ልጅነት፣ የኔ ሁሉ ነገር፣ ወዜ ሙጥጥ ብሎ ሲያልቅ አንተ ፋፍተህ እንደ ቦምቦሊኖ ጉንጭክን አንጠልጥለክ አገር ገብተክ አዲስ ትዳር መስረተክ አዲስ ህይወት ትኖራለህ። ፍልስስ ብለህ ድልት ብሎክ ውድ ሶፋ ላይ ወጥቶ ውስኪን እየጠጣ ፏ አያለ ላይፍ ትኖራለ። ምን ይመስለ፣ በኪና እየነዳ እኔ አካን ወለድኳቸውን ልጆች ለማሳደግ አሳሬን ልበላ ሙኝን ትፈልጋለህ። ይኸው ይቅድሙ አለጅ ራህመት አያችሁ። ምን ሳውዲ አገባባት። ያው ኮፒ ቤተሰብ መጡ ደግሞ በሴት ብር የሚተዳደሩ ሪፖርት እያደረጉ ነው። እስታክ እያደረገ ነው ኮፒ ቅድም ራህመት አይታችኋል አይደል? ሳውዲ በጣም ያዘንኩት እኔ በእሷ ታሪክ። በሰላም ሰዓት ሳውዲ እያለች ይወዳታል፣ ያፈቅራታል። ለምኖ ቤተሰቦቿን ጠይቆ አገባት። ተይዘው ኢትዮጵያ ገቡ። ተይዘው ኢትዮጵያ ገብተው ትንሽ ጊዜ ቆይተው አብረው ወደ ሳውዲ ሊሄዱ ሲሉ እሱ ቀድሞ ሄደ በባህር። እሷ በኤጀንሲ ልትሄድ በኮንትራት። ከዛ እዛ ተገናኝተው ሊያስጠፋት ተነጋግረው፣ ፕሮሰሷ አልቆላት ሜዲካል ላይ እርጉዝ ሆና ተገኘች። እሱ ቀድሞ ሄዷል። በባህር እሷ ጨርሳ በደላላ እንድትመጣና እዛ እንዲገናኙ ነው ንግግራቸው። እዛ እዛ ከጠለቤት ያስጠፋትና ላይፋቸው እንደ ድሮ እንደነበረው ይቀጥላል። ጀለሴ እሱ ናምናለች ግን ፕሮሰሷ ላይ በቃ ፈጣሪ ያላለውም እርግዝና ተገኘ። በቃ ነገረችው። ውለጂ፣ ችግር የለውም ወልደሽ ምናምን ትመጫለሽ፣ ወልደሽ ምናምን ልጁን አስቀምጠሽ ትመጫለሽ አላት። እሷም እሺ ብላ ሰላም አገር ሰላም ብላ አገሯ ላይ እየኖረች እርግዝናዋን ጨርሳ ወልዳ አራስ ቤት ሆና ገና ገና እርጉዝ እያለች ሳቶ ጭምጭምታ ትሰማለች። አይ የሰወሬ አልሰማም፣ ኢትስኦኬ እያለ ችላ አራስ ቤት ሆና ደውሎ፣ እንኳን አላህ በሰላም ገላገለች ሲላት፣ እኔ ግን አንድ ነገር እየሰማሁ ነው። ምንድን ነው ስላት፣ ሌላ ሚስት አግብተሀል ሳውዲ አሉ ስትለው፣ የሰወሬ የምትሰሚ ከሆነ ኒካሽን አሁኑኑ ላወርድልሽ እችላለሁ። ጥጋቡን ተመልከቱ በእናታችሁ። የሰወሬ የምትሰሚ ከሆነ አሁኑኑ ኒካሽን ላወርድልሽ፣ ደዛ ተናደች ነሽ አውርዳ ካልፈለከኝ አውድ ስትል ባንዴ ፈትችሻለሁ ፈትችሻለሁ ፈትችሻለሁ፣ ብሎ ሶስቴ ድርግም። በቃ ፈታት ጀለሴ። አዲስ ሴት ቀመሰ፣ ጠገበ፣ ፈታት። አምስት አመት አብሮ የቆየችው ሚስቱን ለአዲሷ ሴት ብሎ ፍትት። አራስ ቤት ተቀምጣ በኦፕሬሽን ውለድሻ አላለ፣ በምጥ ውለድሻ አላለ፣ እርግዝና እንዴት ነው አላለ። አራስ ቤት ሆኖ አስለቀሳት። የአራስ እንባ ደግሞ ፈጣሪ አይረሳም። ስሙልኝ ምን እንደተፈጠረ። ከዛ እሷ አራስ ቤት አልቅሳ ፈቷት አዝና፣ የእሱ እናት ቤት ሄዳ ልጇን ወደ ዱባይ ልትሄድ ልጇን እናቱ ቤት ሶስት ወር ቁጭ ብላ እናት ሕፃኗንና አራሷንና የእሱ እናት እንዲላመዱ ለማለማመድ ሶስት ወር ተቀምጣ፣ ጎረቤት ስለምት ፈቷት እኮ እሷ ቤቱ እናቱ ቤት የተቀመጠችው ስለምትወደው ነው፣ ተስፋ አድርጋ እኮ ነው እያሉ እያሸሞሯት፣ ባሽሙር እየነኳት እያሟት ይሄንን ሁሉ ተቋቁማ እያለቀሰች ችላ ሶስት ወር ልጇንና የባሏን እናት አላመደች። የባሏን እናት ግን ጥሩ ናት፣ መልካም ናት፣ ጥሩ ናት፣ ትሁት ናት። አይዞሽ ነው በርቺ ነው እንጂ ክፉ ቃል ካፉ አይወጣም። አላምዳ ፕሮሰስ አድርጋ ዱባይ ሄደችላችሁ። ጀለሴ ዱባይ ሄዳ እየሰራች ብር ለራሷም እያጠራቀመች ለልጇም ለባሏ እናት ለልጇ ወተት መግዣ ልብስ መግዣ ምናም የሆነ ነገር ቦጨቅ እያረጋች ላይፏን ቀጠለች። ምንም ማላለች በረታች፣ ተጠነከረች። ጀለሴስ ምን ሆነ? ባመት ባመት ከዛችኛው ከአዲሷ ሚስቱ ባመት ባመት ሁለት ይወልድና የአራስንባ ባ ሁለት ሽም ተይዘው ኖ መጀመሪያ እሷ ናት የተያዘች ሚስቲቱ፣ ሚስትዮው ተያዘች። እሳይ የአራስንባ አምላክ እሳይ እንኳን ተይዛ ጋማ ተብላ ወደ አገሯ ትወረወረች። ወደ አገሯ ተወርውራ እየኖረች እያለ ጀለሴም አገር ሰላም ብሎ እየኖር እሱም ጋማ የአራስ ዝንባ የእርጉ ዝንባ እሱም ጋማ ተብሎ ወደ ሀገር ቤት ተወረወረ። ሀገራቸው ገብተው ምንም የላቸውም። ቋይ ሳይገባ በፊት ልንገራችሁን እንደተፈጠረ እናትየው የው የእሱ እናት ጥሩ ናቸው አላልኳችሁ? ምን ትላታለች፣ ለራህማ መሬት አለ በእሱ በእኛ ስም የገዛው መሬት አለ እና መሬት ነው ቤት፣ ቤተሰብ መሬት አለ እና አንቺ ውሰጂው ሌላ ሰው ከሚገዛው፣ ብር ፈልጎ ተቸግሮ ነው ምናምን፣ ሌላ ሰው ከሚገዛው አንቺ ግዥ አሏት። እናት ነው እሺ፣ ትልና እሷ ዱባይ ነው ያለችው። ቤተሰቦቿ ብር ልካ ለቤተሰቦቿ ነግራ ቤተሰቦቿ ከእሱ ቤተሰቦች ጋር ይፈራረሙና ስም ግን አልዞረም። በቃ ተፈራረሙ። በቃ ይሄ መሬት ከዚህ ገዝተውታል። የገጣት ሰው አያውቅም ስም ማዞር የለምን የለ ወረቀት ብቻ ተፈራረሙ። በዛ ጀለሴ ከሳውዲ እሱ ይዛኔ እስር ቤት ነበር ጀለሴ ከሳውዲ እስር ቤት ወጥቶ ኢትዮጵያ ከመጣ በኋላ ስልኳን ስጦኛለና ተቀብሎ ደወለላትና መሬቱን እኔ ያልሸጥኩልሽ ብሩ ለኔ አልደረሰኝም ስለዚህ መሬቱ የኔ ነው አላት። ሲላት እሷ ደውላለና እናትየው ለምን እንደዚህ ይሆናል እኔ እርስዎን አምኜ ምናምን ስትል በፍጹም እንዳትሰሚው እሱ ምንም አያመጣ፣ ብሩን እኔ ተቀብዬ ወደ እሱ አካውንት ያስገባውበት ደረሰኝ አለኝ። አያችሁ፣ ሀቀኛ ሰው እናትየው በጣም ሀቀኛ ናቸው። ከሀቅ ጋር ቆሙ። የሀቀኛ ሰው ማለት እንዲህ ነው። ልጁም ሲያጠፋ ሀቅ ጋር የሚቆም ልጁ ካጠፋ ልጁን አሳልፎ ለሕግ የሚሰጥ ሀቀኛ ሰው ማለት ይሄ ነው። እናትየው አታስቢ፣ እኔ ደረሰኛለኝ፣ ወደ እሱ አካውንት ብሩን ያስገባሁት በባንክ ነው፣ ደረሰኛለኝ። አታስቢ፣ መሬቱ ያንቺ ነው፣ ሽጠናል ካላስፈርመናል አልባት እናትየው። ከዛን ቀን በኋላ እሱ ደውለቅ ሰውም ራሱ የልጅክ እናት ናት፣ እንዴት እንዲህ ታደርጋለህ? እንዴት እንዲህ በንብረት ልትከዳ ምናምን ይሉትና ሰውም ሲወግዘው ሲያወግዘው ወቀሳ ሲበዛበት በቃ ላሽ ይላል። ላሽ አለ፣ መሬቱ እሷ ነው ከዛ እየኖረች እሷ ዱባይ እየሰራች ሀብት እያካበተች ስትመጣ፣ ጀለሴ ደግሞ አምስት ሳንቲም የለውም። ሚስቱን ከሌለክ ምን አባት ታደርግልኛለህ ብላ ሁለት ልጆቿን ይዛ ወደ ቤተሰቦቹ ሄዳ፣ የሆነች ትንሽዬ ብር ነበረችው መሬቱን በሸጠበት። የሆነች ቢዝነስ ገዝቶ እሱን ከሰረ። እሳይ አባት ያምላክ የአራ ስንባ የእርጎ ዝንባ ክስራለ ክስራለ። የሚበላው አጣ ደሀየ። ከዛ አሰበና አንድ ሞኝ ማግኘት አለበት አይደል ከዚህ ከዚህ ድህነት ለመውጣት ህይወቱን ከፍ ለማድረግ አንድ ሞኝ ማግኘት አለበት አሰበና፣ እቺን ሞኝ አሰበ። ሌላ ማን አለ? ደውሎ ይቅርታ አድርጊልኝ፣ እኔ እኮ በጣም ነው የምወድሽ። ሴጣን አሳስቶኝ እኮ ነው ሌላ ሴት ጋር የሄድኩትን ያለ ምክንያት የፈታሁሽ እና አብረን እንሁን፣ ይቅርበኝ። ከዛ እናትየው ደግሞ ያው ሰው ሆኖ አይሳሳት የለም፣ ተሳስተዋል፣ ይቅርታ አድርጊለት እባክሽ፣ ይቅርበዩ፣ ይወድሻል ምናምን መጣች እዚህ አቡዬ አማክሪኝ ብላ ምን እንደዚህ እንደዚህ ያለኝ፣ ይቅርታ አድርጊልኝ ምናምን አለኝ። እውነት የእውነት ከወደደሽ የእውነት ይቅርታሽን ከፈለገ ለምን ዛሬ ሲወድቅ፣ ለምን ዛሬ ሲያጣ ሲነጣ፣ ለምን ትናንትና በመውቀ ቤቱ እያለ ሳውዲ አረቢያ ከሚስቱ ጋር ሁለት እየወለደ ላይፉን ፈታ ብሎ እየኖረ ለምን አልተሰማውም? እውነት የሚያፈቅርሽ ቢሆን የእውነት አንቺ ላይ መማገጡ፣ አንቺ ላይ ሌላ ሴት መደረቡ ጸጸት ቢሆን እዛ የሞቀ ቤት ውስጥ እያለ ነበር የሚጸጸተው። እዛው እያለ ነበር ሰላም የሚያጣው። በቃ ከሚስቱ ጋር ሲተኛ አንቺን እያሰበ ሰላም ይነሰዋል። ያን የሆኑ ሚስቱን ይቅርት አድርጊልኝ ሚስቴን ይቅርታ ጠይቃለሁ ብሎ ወደ አንቺ ይመለስ ነበር፣ በሞቀ ቤት በደላው ሰዓት ሙሽ አሁን ባጣ በነጣ ሰዓት አሁንማ የጸጸተው ምን መሰለሽ? አሁን የጸጸተው ማጣቱ አንቺን እንደ አዲስ መንተራሻ መነሳሻ ሊያረገች ነው። አንቺ ብር ትልኪያለሽ ከዱባይ እሱ ወደ ሳውዲ ይሄዳል። ላይፉን እንጂ ያደርጋል። ሶስተኛ ሴት ሌላ ከሶስተኛ ሴት ሌላ ልጆች ይወልድ ይችላል። እውነተኛ ጸጸት ማለት ባለን ሰዓት የምንጸጸተው ነው። በከሰርን በጣም በነጣን ሜዳ ላይ በወደቅን ሰዓት አይደለም። አሁን ይሄ ሰውዬ ወድቋል። እጁን ሰዶ የሚያነሳው ሰው ነው የሚፈልገው። ይንቅሻል። ቢያከብርሽ ቢያንስ ችግሩን ተጸጸት አይደል? ችግሩን ሳይነግርሽ ችግሩን ተወጥቶት ሰርቶ ሀብታም ከሆነ በኋላ ከአንቺ ምንም የሚፈልግበት ደረጃ ላይ ካልደረሰ በኋላ ነው መጥቶ ሀብት ታርጊልኝ። የሚለው ከአንቺ ጥቅም አይፈልግማ። ሀብታም ነው፣ ከአንቺ የበለጠ ሀብታም ነው። ከአንቺ ጥቅም ፈልጉ አይደለም። ይህ ሰውየው የሚበላው ሲያጣ ሲያጥ አንቺ ጋር የመጣው እኮ ሊጠቀምብሽ ነው። እንድታነሹ ነው እኮ ካለበት ችግር ከችግሩ ሲያልፍ፣ እንደገና ልክ ችግሩ እንደተወጣ ሌላ ሴት ጋር ነው የሚሄደው። አንቺን አይፈልግሽም፣ አያፈቅርሽም፣ አያወድሽም፣ አያከብርሽም። አንቺ መጠቀሚያ ብቻ ነሽ። ወይ ጥሩ አባት ወይ ለልጆቹ አልጠቀመ፣ ወይ ለአንቺ አልጠቀመ ብልጥ ሆኑ። ብልጥ ሲሆኑባችሁ እናንተ እጠፍ ብልጥ ነው መሆን ያለባችሁ። በጣም ነው ደስ የሚለኝ እንግዲህ እንደዚህ አይነት ነገር ሲፈጠር ማለት እንደዚህ አይነት ሰዎች ረግጠውኝ ሄደው ልክ ችግር ላይ ሲወድቁ ተመልሰው ሲመጡ ቅርታ አድርጊልኝ ነው አይደለ? ይቅርታ አድርጌልሃለሁ፣ ግን ኖ ሞር ቻንስ። ይቅርታህን ተቀብያለሁ ይቅርታ ነው ምፈልገው ባይዘው። ይቅርታችሁን ቆር ለሚፈልጉት ተመልሰው ይሰድቧቸዋል። እንዲህ ካላቸዋቸው አሁን ራህማ እንዲህ ብትለው እሺ፣ ይቅርታ አድርጌልሃለሁ፣ አመሰግናለሁ፣ ግን አብሬክ መቀጠል አልፈልግም ብትለው፣ ሙልጭ አርጎ ይሰድባታል። ለምን ጠቅሙ ቀራ። ይቅርታ የሚጠይቀው እኮ አብሮች ለመቀጠል ነው። እስኪ ሞክሪው። ይቅርታ ጠይቆሽ፣ እሺ፣ ይቅርታህን ተቀብያለሁ፣ ግን አብሬክ መሆን አልፈልግም፣ በዩ ማየት ሙት። ሙልጭ አርጎ ሰድቦች ነው የምሄደው። ለምን እኔ በባዶኑ እንደ ይቅርታ ያልኩሽ እ ይቅርታ ያልኩሽ አብሬሽ ለመቀጠል እንጂ አብሬሽ ካልቀጠልኩማ ይቅርታይን ተቀበልሽ ተቀበልሽ ምናባሽ ታመጫች ብሎ ሙልጭ አርጎ ሰድቦች ይሄዳል። ይቅርታ የሚጠይቁት ተመልሰው አብረዋችሁ ሊሆኑ እና ሊጠቀሙባቸው ነው። እሺ ይቅርታ እንተቀብያለሁ ግን አብሬክ መሆን አልፈልግም ስትይው ይናደዳል። ለምን በባዶ ይቅርታ ጠየኩኝ? ላልጠቀምባት ነገር፣ ላጠቅመኝ ነገር እኔ ይቅርታ ጠየኳት፣ አፌን አበላሸው ይላሉ። ሲመጡ ለጥቅም ስለሚመጡ እንደዚህ አይነት ሰዎች